የጉራጌ ልማትና ባህል ማህበር አመታዊ ጠቅላላ ጉባኤውን በአዲስ አበባ በማህበሩ ባህል ማዕከል አካሂዷል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው እንደገለጹት ጉራጌ በሀገሪቱ ማህበራዊ፣ በኢኮኖሚያዊ እና በፖለቲካዊ ግንባታ ግንባር ቀደም ሚና እያበረከተ ይገኛል። የጉራጌ ማህበረሰብ ከራሱ ጋር ያለውን ነገር አስታርቆ ከሌሎች ማህበረሰብ ጋር ያለውን አንድነት ጠብቆ ለኢትዮጵያ ህዝብና አጠቃላይ አሁን ለመሰረት ነው ስርዓት ግንባር ቀደም ሆኖ ለሰራቸው ነገሮች በዚህ ውስጥ የሁላችሁም አስተዋጽኦ የጎላና ሚና የነበረው ስለነበረ ሁላችሁም ማመስገን ወዳለሁ። የጉራጌ ልማትና ባህል ማህበር የያዛቸው ስራዎችን በማጠናከር በይዘትም በቅርጽም እየተሻሻለ ነው ብለዋል። የልማት ማህበሩ በየጊዜው የጀመራቸውን ስራዎች በማጠናከር በይዘትም በቅርጽም ደረጃው እንዲሻሻል አድርጓል። የሚሰጠውንም አገልግሎት እያጠናከረና እያሰፋ ሄዷል። የገጠርና የከተማውን ህብረተሰብ ትስስር በማጠናከር ሀገር ቤትን በተደጋጋሚ የሚጎበኝበት እድል መፈጠር እንዳለበትና ሁለቱ የጉራጌ ዞኖችን አንድነት በማጠናከር የማህበሩ አቅም ጉልበትና ሀብት ማሳደግ እንደሚገባ ዶክተር እንዳሻው ጣሰውን አስገንዝበዋል። የገጠሩንና የከተማውን ህዝብ ማስተሳሰር፣ ገጠር መሳሳት የለበትም፣ ከተማ መወፈር የለበትም ከተማ መሳሳት የለበትም፣ ገጠር መወፈር የለበትም። የገጠሩንና የከተማውን ህዝብ አስተሳስሮ ባላንስ ጠብቆ መሄድ ያስፈልጋል። ጥናትና ምርምር በማካሄድ በየዘርፉ የተጀመሩ የልማትና የባህል ስራዎችን ማጎልበት እንደሚገባ ጠቁመው ከሌሎች የሀገሪቱ ህዝቦች ጋር ያለውን አንድነት ማጠናከር እንዳለበትም አስረድተዋል። የጉራጌ ማህበረሰብ በጋራ መስራት ያለን ልምድ፣ የስራ ባህል የትም ቦታ ሰርተን ራሳችንን የመለወጥ የትም ቦታ ሰርተን ለሀገራችን አስተዋጽኦ የማድረግ ልምዳችን ተጠናክሮ የሚቀጥልበት፣ ሁለተኛው ደግሞ ከሁሉም ህዝቦች ጋር ከጎረቤት ህዝቦች ጋር ሊሆን ይችላል፣ ጎረቤት ካልሆኑ ህዝቦች ጋር ሊሆን ይችላል። በኢትዮጵያ ውስጥ ከሚገኙ ብሔር ብሔረሰቦችና ህዝቦች ጋር አንድነታችንን አጠናክረን የኢትዮጵያን ግንባታ የብልጽግናን ጉዞ እንዲሳካ ተገቢውንና የድርሻውን እንዲወጣ ማድረግ ይገባዋል። የጉራጌ ልማትና ባህል ማህበር ቦርድ ሰብሳቢና የህብረቱ ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ እንደተናገሩት ጉራጌ እውቀቱ ገንዘቡና ጉልበቱን ለአካባቢው ልማት በመዋል ቀደምት ልምዳለው ህብረተሰቡ በየዘርፉ በርካታ የልማት ተሳትፎ እያደረገ መሆኑን ገልጸው በጠንካራ አንድነት ዘላቂ ልማት ለመገንባት እየተሰራ መሆኑንም ተናግረዋል። የጉራጌ ህዝብ ጉልበቱን እውቀቱን እና ገንዘቡን ከመንግስት ውስን የልማት በጀት ጋር አቀናጅቶ የአካባቢ ልማት ስራዎች በመተግበር የካበተ ልምድ ባለቤት ነው። ዛሬም በየመንደሩ በየወረዳውና ክፍለ ህዝቡ በግል ባለሀብቶች እና በተለያዩ የኮሚቴ አደረጃጀቶች ዘርፈ ብዙ የልማት ተሳትፎ እያደረገ የቡታጀራ የማህበሩ ጽህፈት ቤትና የአዲስ አበባ የባህል ማዕከል ህንጻዎች አገልግሎት መስጠት መጀመራቸውን ጠቁመው በዚህም ማህበሩ የራሱን ቋሚ ገቢና ተቋማት እንዲኖሩት እንዳስቻሉት አስረድተዋል። በባህል ልማትና በአረንጓዴ ልማት ስራዎች የህብረተሰቡን ተጠቃሚነት ለማሳደግ እየተሰራ መሆኑን አቶ ሺሰማ ገልጿል። የሁለቱ ዞኖች ዋና አስተዳዳሪዎች አቶ ላጫ ጋሩማና አቶ ሙስጠፋ ሰን እንደተናገሩት የሪፎርምና የባህል ንኡስ ኮሚቴዎችን በማቋቋም ስራዎች እየተሰሩ መሆኑን ገልጸው በቅርቡ የጉራጌ ባህል፣ ታሪክና ቋንቋ ሲምፖዚየም እንደሚካሄድ ተናግሯል። ጉራጌያዊ አብሮነትና አንድነቱን በማጠናከር ዞናዊ ትስስር መጎልበት እንዳለበት የገለጹት ዋና አስተዳዳሪዎቹ የማህበሩን አባላት ቁጥር በመጨመር መዋጮ መጠናከር አለበት ብሏል። የጽሕፈት ቤቱ ተቋማዊ አቅም እየተገነባ እያደገ ሲሄድ አብዛኛው ጉድለቶቹን እያረመ ኮምፒተንት እየሆነ ሌሎች ፕሮፌሽናልስ እንዲካተቱ የማረግ ስራ እንሰራለን። የአባላት ቁጥር መጨመርና የአባላት መዋጮ ታይምሊ ማስገባት፣ የቋንቋ የባህልና የታሪክ ሲምፖዚየምም በዚህ አመጣ ጥሩ አለመቱ ነው። ይሄንም ሰኔ ከመጠናቀቁ በፊት ከሁለቱ ሶኔዳ ኮሚቴ አቋቁመን እየሰራም ስለሆነ ይሄ ከዚህ በኋላ በየአመቱ ጉባኤው የማህበሩ የእቅድ አፈጻጸምና የኦዲት ሪፖርት ቀርቦ ውይይት በማድረግ የቀጣይ አቅጣጫዎች አስቀምጧል።